ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆያል። የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ልጆች ሁላችሁም ቃለ መሀሌት ዘቅዱስ ያሬድ የዩቲዩብ ቻናልን በመከታተል ካለእግዚአብሔር እንድትቀጽሉ እንድታጠኑ የእግዚአብሔርን ቃል እንድትሰሙ ተጋብዛችኋል። በተጨማሪም ቃለ ማሕሌትን የምትከታተሉ ሁላችሁም ለሌሎች የክርስቲያን ወገኖች የእግዚአብሔርን ቃል መስማት ለሚፈልጉ፣ ማድመጥ ለሚፈልጉ ክርስቲያኖች ሁሉ ቃለ እግዚአብሔሩን ሼር በማድረግ ሰብስክራይብ በማድረግ ለሁሉም ክርስቲያኖች እንዲዳረስ እንድታደርጉ በእግዚአብሔር ስም ለማሳሰብ ወዳለሁ። ቃለ መሕሌት ዘቅዱስ ያሬድ የዩቱብ ቻናል ዋናው ዓላማ የእግዚአብሔርን ቃል መስማት ለሚናፍቃቸውና ቃለ እግዚአብሔርን ማግኘት ለማይችሉ ለመስማት ወይም ለማድመጥ ከእግዚአብሔር ቃላ ቃል ጋር ለመኖር የእግዚአብሔርን ቃል መስማት ግድ ስለሆነ ዋናው ዓላማው ለህዝበ ክርስቲያኑ ቃለ እግዚአብሔሩን በየዕለቱ የሚባሉትን መዝሙራት፣ ወረቦች፣ ክብረ በዓሎች ባጭሩ በየቤታቸው ቤታቸው ሆነው እንዲሰሙ ለማዳረስ ነው። ዋናው ዓላማ ይሄ ነው። ዘመኑ ባፈራው ቴክኖሎጂ ተጠቅመን ለህዝበ ክርስቲያኑ ቃለ እግዚአብሔሩ ማዳረስ፣ ማስቀጸል፣ ማስጠናት የተማርነውን ኃላፊነታችንን መወጣት ነው እኛ እናንተ ደግሞ ግዴታቸውን መቀጸል ማጥናት ነው። በተለይ በአብነት ትምህርት ቤት ገብቶ በአሁኑ ሰዓት ለመማር ቃለ እግዚአብሔር ለመቀጸል ለማጥናት አዳጋች ስለሆነ ቴክኖሎጂን ተጠቅማችሁ ዘመኑ ያፈራውን ቴክኖሎጂ ተጠቅማችሁ በየቤታችሁ ቁጭ ብላችሁ ሆናችሁ ቤተክርስቲያን መሄድ ያልቻላችሁ ቤተክርስቲያን ሄዳችሁ መስማት ያልቻላችሁ እንዲሁም የአብነት ትምህርት ቤት ውስጥ ያላችሁ ቃለ እግዚአብሔር መቀጸል ማጥናት ለምትፈልጉ ሁሉ ይህንን መከታተል ትችላላችሁ ማለት ነው። ዋናው ዓላማው ማስቀጸል ማስጠናትና እና የእግዚአብሔርን ቃል ለሁሉም ሕዝበ ክርስቲያን ማዳረስ ነው። ሁሉም ሕዝበ ክርስቲያኖች ስብከቱን ወንጌሉን የክርስቶስን ወንጌል በዓለም ላይ ለመስበክ ለማዳረስ የተለያዩ ሞራን ሊቃውንት የተለያዩ ቴክኖሎጂን ተጠቅመው በፌስቡክ፣ በዩቲዩብ፣ በተለያዩ ድረ ገጾች እያስተማሩና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍታዋን፣ ልዕልናዋን የነበረችበትን ማንነቷን እያሳወቁ ይገኛሉ። እኛ ደግሞ ሊቃውንቱ ደግሞ ባለን አቅም ከአባቶቻችን የወረስነውን ለእናንተ እናዳረሳለን እናንተ ደግሞ ለህዝበ ክርስቲያኑ በማዳረስ ኃላፊነታችሁን ትወጡ እኛ ዘደፈነ ወርቆ እንዳንሆን ከአባቶቻችን ወርሰን ተምረን ቀጽለን አጥንተን ቤታችን ቁጭ ከምንል ለእናንተ ለማዳረስ ብዙ ሊቃውንት በተለይ በዚህ በሰሜን አሜሪካ ያሉ ብዙ ሊቃውንት በዩቱብ ያቀርባሉ ቃለ እግዚአብሔር በየጊዜው እየተጨነቁ እያጠኑ እየቀጸሉ ለእናንተ በማሰብ ያዳርሳሉ፣ ፖስት ያደረጋሉ፣ እከታተላለሁ። እናንተ ደግሞ ለሊቃውንቱ አጋርነታችሁን፣ ድጋፋችሁን ማሳየት አለባችሁ። ቋንቋው ስለገባችሁ ስላልገባችሁ አይደለም። የቤተ ክርስቲያን የመጀመሪያው የመጀመሪያው ቋንቋ ግዕዝ ቋንቋ ነው። ይሄ ግዕዝ ቋንቋ እንዲቀጥል ወደፊት ቤተ ክርስቲያን ጥንት ስትመሰገንበት የነበረ ቅዱሳኑ ሲያመሰግኑበት የነበረ እግዚአብሔር ሲመሰገንበት የነበረ ቋንቋ ነው እኛ የምንለው ማለት ነው። ስለዚህ ትርጉሙ ካስፈለጋችሁ ሊቃውንቱ ይተረጉሙታል፣ ያብራሩታል። አትጨንቁ ግን አዳርሶ የቤተ ክርስቲያንን። እስኪ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ብዙ ክርስቲያኖች አሉ። አብዛኛው ከመቶ 10 ሚሊዮኑ 50 ሚሊዮኑ አካባቢ እና ከዚያ በላይ ኦርቶዶክስ ተዋሕዶ እምነት ተከታይ ነው። አጋርነታችሁን ለሊቃውንቱ እስኪ አሳዩ። አጋርነታችሁን በምንድን ነው የምታሳዩት? ፖለቲካ ቢሆን ሌላ ቢሆን፣ እንጊዜ ተከታዩ ስንት እንደሚሆን ሰብስክራይቡ ስንት እንደሚሆን ስንት ሺህ እንደሚሆን ይታወቃል። ሊቃውንቱን ግን ለምን አትደግፏቸው? አይዟችሁ ከጎናችሁ ነን። ማመን ብቻ አይደለም እኮ እምነቱን በደንብ በስርዓት መከተል። ሌላው ሁለተኛ ነው ስጋዊ ፍላጎታችን ሁለተኛ ነው መሆን ያለበት መጀመሪያ የነፍሳችን ማስቀደም አለብን። የነፍሳችን ማስቀደም ማለት በቤተ ክርስቲያን የሚሰጠውን አገልግሎት ዝማሬውን፣ በሰንበት ትምህርት ቤት የሚዘመረው መዝሙር ያንን ነው መጀመሪያ ቅድሚያ ሰብስክራይብ፣ ላይክ፣ ሼር ለዓለም ማሳወቅ ያለባቸው ሊቃውንቱ እየተጠበቡ እየተራቀቁ አዲስ ኪዳኑን ብሉይ ኪዳኑን ስብከቱን ብዙ ሊቃውንት ስማቸው መጥቀስ ባያስፈልግም ወደፊት በደንብ አብራራለሁ፣ እና ብዙ ጊዜ ሳይ የኛን ሊቃውንት የሚደግፍ ሰው የለም። ሰብስክራይበሮቻቸውን ሳይ በጣም ትንሾች ናቸው፣ አነስተኛ ናቸው። አንድ ወረብ አንድ መምህር ሲያቀርብ፣ አጥንቶ ደክሞ ለእናንተ ተጨንቆ ነው የሚያቀርብላችሁ። ለምን እናንተ ደግሞ ሰፖርት አጋርነታችሁን አለን። እኛ ክርስቲያኖች ነን። ክርስትና የሚገለጸው በብዙ አይነት መልኩ ስለሆነ በማለት ሊቃውንቱ እንድትደግፉ ማንኛውን መንን ሳይሆን ሁሉንም ቃለ እግዚአብሔር በተለይ በዩቲዩብ ቻናል በፌስቡክም በየትኛውም የሚያቀርበውን የሚያስቀጽላችሁን የሚያስተምራችሁን የመጀመሪያ አጋርነታችሁ ማሳየት አለባችሁ። ክርስትና የመጀመሪያው እምነታችን ነው የሚቀድመው። ስለዚህ ይህ ቃለ ማህሌት የመማሪያ የዩቱብ ቻናል ነው፣ ለሁሉም ማዳረስ አለባችሁ። ያው እኮ በዚህ ጋር ምን ነገር ባይኖርበትም እኮ የዓለማችን ላይ ያለ ወይ ዘፈን ሌላ ነገር ፖለቲከኛ ምናምን ቢሆን ያው ታውቁታላችሁ እናንተም፣ ለእናንተ መስረዳት አያስፈልግም። በአንድ ቀን በመቶ ሺህ የሚቆጠር ሰው ይከተለዋል። ለምን እንደሆነ ከባድ ነው። ግን አማኙ ማንነው ብለን ስንጠይቅ ሁሉም ኦርቶዶክስ ተዋሕዶ ነው። ቅድሚያ ለቤተ ክርስቲያን ሊቃውንት እንስጥ። የቤተ ክርስቲያን ሊቃውንት ትንሣኤዋ በቅርብ ነው። ብዙ እነመምህር ዘመድኩን በቀለ፣ እነመምህር ምህረተ አብ፣ እነመጋቤ ሐዲስ ዶክተር ሮዳስ ታደሰ የሳይንሱ ተመራመሪ እነሱ እነሱ ኦርቶዶክስን ከፍ እያረዋተ ነው። ሊቃውንቱ ደግሞ በቃለ እግዚአብሔሩ እነሱ በጥበቡ በስብከቱ፣ በብሉይ ኪዳን በአዲስ ኪዳን አሉና እንደ መልእክት ለማስተላለፍ ያክል ነው። ወደፊት በዚች በዩቱብ ቻናሌ ብቅ እያልኩ አስፈላጊውን መልእክቶችን አቀርባለሁ። ቃለ እግዚአብሔሩ እንዳለ የአመቱ ወረቦች መዝሙሮች የየዕለቱን ዝማሬውን የተማርኩትን ሁሉንም በዚህ ለማስተላለፍ እሞክራለሁ። እናንተ ደግሞ ለሁሉም ሼር በማድረግ በማስተላለፍ ሃይማኖታዊ አጋርነታችሁን ሃይማኖታዊ ግዴታችሁን እንድትወጡ ለማሳሰብ እወዳለሁ። መምህር ያዕቆብ ሰይፈ እባላለሁ። የተማርኩት በደብረ ሊባኖስ ገዳም ነው። የዝማሬ መዋስዕትና የአቋቋም መምህር ነኝ። ለወደፊቱ በደንብ ስለማንነቴ በዚህ ዩቱብ ቻናል ቀርቤ ገለጻ አደርጋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የእግዚአብሔር ሰላም፣ አንድነት፣ በረከት የእመቤታችን ቅድስት ድንግል ማርያም ምልጃና ጸሎት ከሁላችን ጋር ይሁን፣ አሜን።